ተመልከቱ ደብተር እየቆጠረ ችግሩ እንዲፈታልክ የምትፈልግ ከሆነ በህጋዊ መንገድ ሂድና አስተካክል። አለበለዚያ ግን ልብስ ማጠቢያ ማሽን ግዛልኝና እኔ አስተካክልልሃለሁ። እሺ። በጣም የሰነፍ ሰዎች ውድድር ቀጣይ ወር ላይ ሊጀመር ነው።

አንቺማ ቤትሽ አይደለሽም፣ እኔ ልብ ውስጥ ነሽ። አንቺ እንዴት ነው ግን እስከ ዛሬ ያለሽበትን ቦታ ልታውቂ ያልቻል? ከልብህ አኑረኝ ምናምን ትላላችሁ። ከልባችን ስናኖራችሁ ደግሞ የት እንዳላችሁ ራሱ አታውቁም። የካድከው ልጅ አድጎ ሲመጣ፣ እኔ ሴትም ልጅም አልፈልግም ከነ ክብረ ንጽህናይ ነው እንደ መኖር መፈልግ ልጅ እኮ ሀብት ነው። አንዱ ለድና ታይዋል ወይቀል ይኸው በስምንት አመት ትዳር ሰባት ልጅ ወልድ አሁንም ድሀ ነህ። ልጆች ከድህነት ጠለል በታች የድሀ ድሀ ናቸው። ሲያርጉ ማለት ነው ሁለቱ ዲያስፖራ፣ ሶስቱ ኢንቨስተር በጣም ምትመቸኛ እንዲ የሀገራችን አባባል ሁለት ትዳር እንዲቁጭ ካላችሁ አግባ አግባ ይለሃል። ከዛን ካገባህ ምናምን ደግሞ ዲ አቶ ወንድም ሲቲ ያሳድጉልኝ መስ ሶስቱ ደግሞ የባለ ሀብት ሚስት ነው የሚሆኑት። ምን አለ በለኝ፣ የዛን ሀብቴን ታያው። ስማ ሰማ ሰውዬ፣ ይኸውልሽ ካንተ ጋር ነው። አረ አይደለም። ምንድን ነው እና እንደዚህ የሚያፈጥነው እንደ ሰውዬ። ምን ፈልገህ ነው? አባቴን ፈልጌ ነው። እና ሄደና አባቴ ቤት ስላይፈልግ እንዴ፣ ምን ታፈጣለህ? እዛ መሄድ አያስፈልግም። እዚሁ ጋር እያየሁት እ ምንድን ምንድን ምንድን አጀሬው ይሄን የሚያከል ኮርማ አስቀምጠነው፣ ለካ ልጅ አብትህ ነው የምትለኝ? እሱ አይደለም አንተና አባቴ ማኔ። አዎ አንተ እራሱ የት አለ ወተቱ? የምን ወተት? ወተት ገዝቼ ልመጣው ብላ አይደል? ወተህ በዚያው ቀረው። ቆይ እንትን የትኛዋ ቁምጫቂ ወረዳ አንድ ቀበሌ ዜሮ አምስት ጫልቱን አስታወስካት? አዎ አላስታወስኳትም አላስታወስኳትም ስማ ል አሁን እኔ አባትነት እንድታምን አይደለም የመጣሁት እናቴ አባትም እናትም ሆነ አሳደጋኝ ሀገር ውስጥ አሉ ከሚባሉ ባለሀብቶች መሀል መካታቴን ልነግረህ ነው ምን ድሮስ ባባቶን ተኮኔ ልልህ ና ልቀፍ እስኪ ና አረባ አልቀረብህም ልጅ አለኝ ብለህ እንዳትፈልገኝ እሺ እንዴ ምንድን ነው እኔ የምለው የክብረ ንጽህናውን ጉዳይ ተወው ቦታት ልሳት አለ እባክህ እኔ ምን ወተቱን ገዝቼለት ነበረ በመሀል እርጎ ሆነብኝ በቃ ሼም ይዞኝ በዛው ቀረሁ እንዴ ልጄ ጠብቀኝ ሊበላ አሁን ሊበላ ማለት ነው። አሪፍ ደረጃ ላይ ምናምን ከደረሰ በኋላ ወደት በላ ማለት ጉድ። ተመልከቱ ደብተር እየቆጠረ ምስኪን እኮ ነው የሀገራችን ሰው። ቆጥሮ ነው የሚገዛው። የአምሳ ሉክ ደብተር ከተባለ የአምሳ ሉክ ደብተር መሆኑን ቼክ ማድረግ አለበት። ቆጥሮ ማወቅ አለበት። በአሁኑ ሰዓት ሰውን ማመን በጣም ከባድ ስለሆነ ደብተር ተቆጥሮ ነው የሚገዛው ማለት ነው። በእንግሊዝኛ ተተርጉሞ ነው ምንድነው?

ሪሚክስ ተደርጎ ማለት ነው። ባበይ ሰውዬው ግን ጤንኛ ነው ማለት ነው በእርግጠኝነት። የእንጀራ አባቷ፣ የእንጀራ አባት እንደዚህ ማነው? ሰላም ነው። ፓስፖርት ለማውጣት ፈልጌ የልደት ካርድክ ላይ ስህተት አለ አሉኝ። እባክዎ ስህተቱን አስተካክሉልኝ እና ቤቴ ለመመጣ ስራ ቦታ ሄድ ተባበሩኝ። ቤቴ ድረስ ይመጣ እንዴ? ቤቴ ሄደ ነው የቀበሌ ሊቀመንበር ቤቱ ድረስ እዛ ሄደ ራሱ በመከራ በመከራ መከራ በተ ፍዳን አይተ ተሰቃይት የስቃይ ጥግ የመመላለስ ጥግ ነው የምታገኘው። ጭራሽ ቤታቸው ድረስ ሄደ። ይሄ ደፋር ነው፣ ምር ሚጨበጨብለት አባት መጣሁት አስቸኳይ ስለሆነብኝ ነው። እና ምን አገባኝ? ቆይ ቆይ ቆይ ቤቴ የመጣኸው ቲቪ እንዳሌለኝ፣ ሶፋ እንዳሌለኝ፣ ፍሪጅ እንዳሌለኝ፣ የልብስ ማጠቢያ ማሽን እንዳሌለኝ ለማየት ነው? ኧረ አይደለም፣ ነው እንጂ ወይስ የተፈጠረውን ችግር እንድፈታልህ ቲቪ፣ ፍሪጅ፣ ልብስ ማጠቢያ ማሽን ልግዛልህ ልትልኝ ነው? ትሰማለህ፣ ችግሩ እንዲፈታልክ የምትፈልግ ከሆነ በሕጋዊ መንገድ ሂድና አስተካክል። አለበለዚያ ግን ልብስ ማጠቢያ ማሽን ግዛልኝና ቀበሌ በጣም ይለያሉ። በቃ ቀበሌ እንደውም ዩኔስኮ ላይ መመዝገብ ያለብህ ብርቅዬ ብርቅዬ ሀብታችን ነው። በጣም በጣም የትኛውም የሀገራችንን አቅጣጫ ብትሄድ ቀበሌ ያለ አማረረው ፍዳውን ያለ በላው ሰው አታገኝም። ለዜጎቹ በጣም ባለውለታ ቀበሌ ሰሪ ሃነው ልቤ ፍቅር አይበቅልበትም እጅ ሰቶ ማደር አለመደበትም። እረ ላሽ ለሁለት መቶ ብር ብሎ አባቱ እብዶች፣ ራሱ እንደዚህ ያደርጋል እንዴ? አባታቸው ምን ያላቅምጭ። ተማሪ ደበበ እንደምን ዋላችሁ ተማሪዎች? ተማሪዎች ደግ ነን መምህር ደህና ዋሉ። እንዴት ኖት ጋሸ? ደህና ከረሙ? ደህና ነኝ ደህና ነኝ። በሉ ቁጭ በሉ። ልጆቹ ደህና ናቸው አደጉ? አንተ ዲና ልጅ ልኝ ምንድን ነው የምትቀባጥረው? አረፈ ቁጭ በል። ዋ አይቆጡ ይታያ። ባለቤቶ ደህና ናት? አደገይ ሽራሽ ባለቤት የሚያቃል አደገ ሰላምታ አባባላችሁ ለት በጣም ደስ የሚል ቤተሰባው እስከመቼ ተማሪና አስተማሪ ተራርቆ ቤተሰባዊ ሰላምታ ካሁን በኋላ እንደውም እንደዛ አይነት ነገር ቢጀመር አሪፍ ነው። ቢያስባሉ ተማሪዎች ትምህርት ቤት ደገች አባይ አጋባኝ ሚስት ነው አርፈኩት ብላ አልኳት። አንዴ ደግ መምህር ደግ ይርበሉኝ። እሺ ባለፈው ስለምን እንደ ተማርንም የሚነግረኛል? ስለ ደን ነው የተማርነው። ጎበዝ። እሺ ቀጥል። ምኑን ለቀጥለው በል አሃ ስለ ደን ምን ተማር አራ ምኑን ይዤው ብዙን ያወጋን እኮ ቢያንስ ትንሽ ነገረኛ ተውት። ማ መምህር ሁሉም ቢያወቁት ሆድባዶ ይቀራል ይላሉ አባቶይ። ተማሪዎች እንደውም ኮምቦ ላይ አሪፍ ሙድ ይመስለኝ። ትምህርት ቤት ስትጠየቁ እንደዚህ ነው ሙዶቹ መጣ። አስተማሪ በጠያይቅ አፋጠጣቸው ሁሉም ከተናገሩ ሆድባዶ ይቀራል። ተቸር ይት እዛው ነበር ብሎ ድጋሚ እዛ ግቢ እንዳትደርስም ያቆ እሺ፣ ተውት። ዛሬ ደግሞ የምንማረው አንተ ደበበ፣ አብየት። ለምንድን ነው የምትረብሸው? ትረብሽው ዋ። አስካሌ እኮ ጠርታኝ ነው። አንቺ አስካለሽ፣ ለምንድን ነው የጠራሽው? ዞሩ ነው እኮ እ ጠርታኝ እኮ ነው። በል አይ፣ እንግዲህ በቃ በቃ፣ ዝም በል። የቤት ስራ ዋ የምሰራው ሀበይ ጋር ሳርስ እኔ ቤት ለምን መውቀት የሚዘልቅ ነገር

ይቺ ነገር እኮ የምር ሁላችንም ጋ ነው ያለችው። እኛ ቤትም ነበረች ድሮ ልጅ ሆነ። ሌላው ሲገረፍ በጣም ጨዋ ነው። ምን ነው ያለው በሰጨ ምናምን እኛ ቤትም ነበረች። እኛ ሴቶች ከወንዶቹ አንፃር ለምን ብዙ ጊዜ እንደምንኖር ታውቃላችሁ? ሚስት ስለሌለን። ለካ ለካ ለካ ለካ የወንድ አቃጣይ እንደሆናችሁም ታውቃላችሁ። ወንዶቹን አቃጥላችሁ እድሜያችንን እንደምታሳጥሩም ታውቃላችሁ አንዳንድ ጊዜ ሰው ያጠፋውን ጥፋት ነው ሲያቅም እኮ ደስ ይላል። ደስ በቃ ሲያምን ምናምን እንደምታቃጥሉ የእኛ አቃጣይ የእኛ ዕድሜ ቆርጡናችሁ እንደምታሳጥሩም ታውቃላችሁ ማለት ነው። በጣም የሰነፍ ሰዎች ውድድር ቀጣይ ወር ላይ ሊጀመር ነው። ግን ብሩን አሸንፎ ለመሄድ የአምናዎቹን ተወዳዳሪ ማሸነፍ ግድ ነው። ህጎቹ በጣም ቀላል ናቸው። የደሞ ምን አይነት ውድድር ነው? የሰነፎች ውድድር ነው። እስከ ዛሬ ሰምቼም አላቅም። የሰነፎች ውድድር ምን እንደሆነስ ይውድድሩ መዋል ብቻ ነው። በየ8 ሰዓቱ ግን ለ15 ደቂቃ የሽንትረፍት ይሰጣቸዋል። ከዛ ውጭ ግን መቀመጥም ሆነ መቆም ከጨዋታው ውጪ ያስደርጋቸዋል። እስከተጋደማችሁ ድረስ ግን ስልካችሁን፣ ላፕቶፓችሁን ወይም መጽሐፍ ማንበብ ትችላላችሁ። በቀን ሶስት ጊዜ ምግብ ይመጣላችኋል። ማሸነፍ ያደረጋችሁ ግን ረዘም ላለ ቀናት መቆየት አለባችሁ። ባለፈው ዓመት አምስት ተወዳዳሪዎች ብቻ ከ24 ቀን በላይ መቆየት ችለዋል። አሸናፊው ግን ለ50 ቀናት ነበር ተጋድሞ የቆየው። ይሄ ሁሉ ታዲያ አንድ ሺህ ዶላር ለማሸነፍ ነው። ይህ ዓመታዊ ውድድር ሞንቴኔግሮ ውስጥ ሲሆን የሚካሄደው ውድድሩም ሰነፍ ሰዎች ላይ ሙድ ለመያዝ ተብሎ ነበር የተጀመረው። አሁን ግን ከበርካታ ሀገራት ሰዎች ለመወዳደር ወደዛ እየሄዱ ይገኛሉ። ወይ ጉድ! ወይ ጉድ! ማንሰማው ነገር የለም። እኔ እንደዚህ ውድድር ደግሞ ለመጀመሪያ ጊዜ ዛሬ ይሰማል ማለት ነው። ዓለም ላይ የሰነፎች ውድድር ምንም አታረጉም፣ ተኝታችሁ ነው ምትውሉ። አስባችሁታል? ግን እንኳን ለዚህ ሁሉ ቀን አደለ አንድ ቀን ተኝታችሁ ትውላላችሁ። እንደኔ ግን በጣም ከባድ ነው። በጣም ከባድ ነው በጣም በጣም አለም ለሚንጃ ምን አይነት ሰው እንደሚወዳደር ራሱ መወዳደር የምትፈልጉት ሄዳችሁ መወዳደር ትችላላችሁ ማለት ነው ይሄ ጉረኛ ሚዲያ ነው እስከ ዛሬ ስናያቸው የነበረው ቪዲዮዎች እንደተመቻችሁ ተስፋ አድርጋለሁ በቀጣይም እንደዚሁ አሪፍ አሪፍ ቪዲዮዎች ይዤላችሁ መጣለሁ ሁላችሁም ባላችሁበት ሰላም ነው ላይክ አርጋችሁ ጡ ለዚህ ቻናል አዲስ አዲስ ከሆናችሁ ሰብስክራይብ አርጋችሁ የደወል ምልክቷን በምጫም ቤተሰብ መሆናችሁን አትሰንጉ በቀጣይ ለት ደግሞ እስከምንገናኝ ሁላችሁም ሰላም ሁኑልኝ ቻው